አሳጥሮ አመጣ ማለት ነው። ሀዲሱን ማሳጠርም ይቻላል፣ ይፈቀዳል። ትርጉሙን በደንብ የሚያውቅ ሰው ከሆነ ለመስረጃው የሚፈለገው አንስቶ አሳጥሮ ማስቀመጥ ይቻላል።

እውቀት መፈለግ አስፈላጊ ነው ለሁላችን። አለ እውቀት ጀነትም አይገኝም። አለ እውቀት ከጀህነምም አይራቅም። አለ እውቀት ሓላልና ሓራም ወይ ሓላሉ ከሓራም አይታወቅም፣ አይለይም። አለ እውቀት የሰው ሀቅን ሀቁ መሆን አይታወቅም። አለ ውቀት የአላህን ነገር እንኳን አይታወቅም። ስለዚህ ዕልሚ ፍለጋ ወይ እውቀት መፈለግ አስፈላጊ መሆን በብዙ ነገር ይገለጻል። ዕልሚ ፍለጋ ስንል የዱሮ ዑለማዎች ዕልሚ ፍለጋ ከሃገር ወደ ሃገር ወይ ከሃገር ወደ ሌላ ሃገር ይጓዛል። እዛ ላይ በእግራቸው አይሮፕላን የለም፣ መኪና የለም። እንደዛው አንዳንድ ሰዎቹም ግመልም የላቸው። ስለዚህ በእግራቸው ስንትና ስንት ኪሎ እግር መንገድ ቆርጦ ዒልሚ

እንደዛው ዕልም ስንል የአኺራ ዕልምና የዱንያ ዕልም ያለ የአኺራ ዕልም ማለት የሸሪዓ ዕልም ማለት ነው። የሸሪዓ ዕልም አስፈላጊ ነው ለሁላችንም፣ ወንድም ሆኖ ሴት፣ ግዴታ የሚሆን ነገር አለ፣ ሱና የሆነው ነገርም አለ። ግዴታ የሆነው ነገር ወይ የሚሆነው ነገር አሕካም አሰላትን ማዋቅ፣ እንዴት እንሰግዳለን፣ ጠሃራን ማዋቅ፣ እንደዛው ዋጅቦች የሆኑትን ነገር ማዋቅ ግዴታ ለሁሉ። ሱና የሚሆንም ዕልም አለ። ለምሳሌ ዓሊም ሆኖ ትልቅ ዓሊም ሆኖ ሁሉም ኡማን ለመገለገል። ግዴታ አይደለም፣ ሱና ነው፣ አስፈላጊ ነው። አንዱ ዓሊም ከሆነ ህዝቡ እንዳለ ትልቅ ዓሊም መሆን ግዴታ አይደለም፣ ግን ጉዳዩን የእስልምና ጉዳዩ የሆኑትን ትላልቆችን ማወቅ ግዴታ ነው። ይሰግዳል፣ እንዴት መስገድ፣ ሰላቱን ምን ያበላሻል፣ እንዴት ይሰግዳል፣ ምን ምን ይላል፣ ይሄ ግዴታ ነው። ጣሃራም አለ፣ ጣሃራም ማወቅ ግዴታ ነው። ስለዚህ በይሄ ምክንያት ዕልም እቤት ውስጥ ሮጦ የሚመጣ ነገር አይደለም። ነበረ ዱሮ እንደዛው በንብረት የሚገዛ ነገርም አይደለም። እንደዛው ደግሞ በወራሽ የሚገኝም ነገር አይደለም። ዕልም ትልቅ ጊዜ ሰጥተን እንደዛው ንብረታችንን ሰጥተን ለዕልም ብለን አውጥተን፣ እንደዛው ሀሳባችንን ለዕልም ብዙ ጊዜ ሰጥተን ማሰብ አለብን። ይህን ይሄ ከተገኘ እውቀት ይመጣል። አለበለዛ እኔ እኮ የአከሌ ልጅ ነኝ የዓሊም ልጅ አባቴ ዓሊም ነው አባቴ ሀፊዝ ነው አባቴ እንደዚህ እንደዚህ በውራሽ የሚመጣ ነገር የለም። ሁለተኛ በንብረት ገዝቶ የሚገኝ ቢሆን በየሱቁ ዕልም የሚገኝ ቢሆኑ እንኳን ወደ ደሀ አይደርስም ነበር። ሀብታሞች ገዛዝቶ ጨረሱ። ግን በንብረት የሚገኝ ነገር አደል። ስለዚህ እህዋን ፊለም ዕልም ላይ ትኩረት ጊዜ ንብረታችን ሰጥተን እውቀት ዕልም ፍለጋ አስፈላጊ ነው። እንደዛ አንድ ሰው የድሮ ዑለማዎች ራሕመቱላህ አለይሂም እንደዚህ ሲማው፣ ዘመናችን ላይ አልሓምዱሊላህ በየሚድያው እቤታችን ውስጥ ሆነን ባይ እንኳን አልጋችን ላይ ሆነን መማር ይችላል። በረካም ያው ብዙ አይኖርም። ይሄ የአላህ ስጦታ ነው። የዱሮ ዑለማዎች ስንትና ስንት ሀገር እያቋረጡ ፀሐይና ብርድ ሳይሉ ሌሊትና ቀን ሳይሉ እንደዛው ደግሞ ችግራቸው ላይም ዕልም እውቀት ላይ ደረሱ፣ ጻፉ፣ ዘገቡና ወደ እኛ አስተላለፉ። እኛ ግን እቤታችን ውስጥ ሆነን አልጋችን ላይ ሆነን በብዙ ሚዲያዎች እየተጠቀምን ነው፣ አልሐምዱሊላህ። በወትሳብም አለ ብዙ ደርስ እየተከፈተ እንደዛው፣ ቤታችን ውስጥ ሆነን አከለ ጋር ደውለን መማር እንችላለን። ባጭው መንገድ ከሀገራችን ሳንወጣ ለዕልም ብለን፣ ከቤታችን ሳንወጣ ለዕልም ብለን፣ ከእንደዛው ቤተሰባችን ሳንለይ ለዕልም ብለን፣ ዕልም እውቀት ላይ መድረስ እንችላለን። እንደዛው ሆኖም ግን እስከ ዛሬ ጅህልና ውስጥ ያለው ሰዎች አሉ። በሚዲያ ያልተጠቀሙ ሰዎች አሉ። እስከ ዛሬ የአህል ሱነት ወልጀማ ግሩፕ ውስጥ ገብቶ አቂዳውን ያልተማረ፣ አህካም ሰላትን ያልተማረ፣ ፍቅህን ያልተማረ እንኳን ቁርአኑን መቅራት ያላስተከከለ ሰዎች ይኖራሉ፣ ያላስተከከሉ ሰዎች ይኖራሉ። ይሄ መሆን የለበትም። ዒልም ፍለጋ ትልቅ ደረጃ ያለው ነገር፣ አዱንያ ላይም ትልቅ አጅር ያለው ነገር አኺራ ላይም እንደዛ ስለሆነ እኛ።